ሀገርን ወክለው በአሸናፊነት መንፈስ ነገሮችን ማከናወን አልፎም ደግሞ ማሸነፍ ሀገርን ማስጠራት ከአድዋ ቀጥሎ ያለ የበርካቶች የሀገራቸው ኩራት እንደሆነ ይታወቃል። በተለይ ስፖርቱ ዘርፍ በጣም በከፍተኛ ሁኔታ በተለይ ከአድዋ ጦርነት በኋላ በአሁኑ ሰዓት ድልና ጀብድ የሚባለውም በተለይ በጓስና በሩጫ ውድድሮች ሀገርን በተለያዩ በስፖርት ዘርፎች ማስጠራት ነው። ምክንያቱም የሰንደቅ ጉዳይ ነው። ባንዲራን ከፍ አስደርጎ ባለም መድረኮች ላይ ማሰቀል። ታዲያስ ኢትዮጵያ በተለያዩ ዘርፎች ብትወዳደርም የአፍሪካ ፈር ቀዳጅ ዋንጫ አንሺ ብትሆንም ድል ግን እንደ በፊቱ እንዳልነበራትና ብዙ ፈተናዎችና ተግዳራቶች ነበሯት። በተለይ በአፍሪካ የመሳተፍ እድሏን በጣም ጠባብ ነበር። ብዙ ፈተናዎችን አልፋለች። ብናይ ድነቃቸው ጊዜ ኢትዮጵያ የመጀመሪያ የአፍሪካ ዋንጫ ያነሳች ሀገር ነበረች፣ ተሳታፊዋም ጭምር በጣም የሚገርም ብቃት አሳይታ ነበር። ስድስት ሀገር ተሳተፈ ሰባት ያም ሆነ እሱ ሳይሆን ቁም ነገሩ በሳቱ የነበሩት ኢትዮጵያኖች ብቃት ያላቸው ኢትዮጵያኖች ነበሩ። ኢትዮጵያ በዓለም ዋንጫዎችና በዓለም መድረኮች እንዳትሳተፍ የዳረጋት ነገር ቢኖር አንድ የኢኮኖሚ ችግር ነው። ሁለቱ ደግሞም አሰልጣኞችም የሆኑ ኳስ ተጫዋቾች፣ በደንብ በቂ ልምምድ፣ በቂ ስልጠና ያለማግኘት እንደሆነ በርካቶች ይከራከራሉ። ሌሎች ደግሞም አይ እሱ አይደለም እንዳው ሰው በሰው ነው የሚገቡት በማለት የሚከራከሩትና በዛው ልክ ደግሞ ቁጣ የሚያነሱትም አልጠፉም። ዋሊያዎቹ ዋሊያዎቹ የኢትዮጵያ ብሔራዊ ቡድን መለያ ነው። ምክንያቱም ዋሊያ ከኢትዮጵያ ውጪ ሌላ የዓለም ክፍል የለም። ለዛም ነው ዋሊያ የሚል ስያሜ የያዙት። በዓለም መድረኮች ላይ ጫወታ በቀጠለ ቁጥር ዋሊያ የሚባል ስም አፍ ወይም አንድ ቤት አይጠፋም። ዋሊያዎች ሲባል በርካታ ቁጥር ያላቸው ኢትዮጵያኖች ኩራት ይሰማቸዋል። በተለይ ዋሊያዎቹ በቂ ስልጠና ስላልወሰዱ እንጂ ብቃታቸው የሚገርም እንደነበር ከዚህ በፊት ባደረጉት በተለያዩ ውድድሮች ላይ አስመስክሯል። የኢትዮጵያ ብሔራዊ ቡድን ዛሬም በየትኛውም አቅጣጫም ይሁን መጫወት ይችላሉ። በጣም የሚገርሙ የሚገርም አስተላለፍም አላቸው። አጨራረስ ግን አይችሉም። ችግሩ ምንድን ነው? ይህን መቅረፍ ነው ያለው አማራጭ። አንዳንድ ቦታ ላይ በሙሉ መተማመን በሙሉ መናበብ ነው መጫወት ያለባቸው። እንደዚህ አይነት ነገሮች ስታይባቸው ነው ሽንፈት ባለፈው በግብፅ በነበረው የገጠማቸው እንጂ የሚገርም ብቃት አላቸው። ብሔራዊ ቡድኑ ለየት ይላል ይለያልም። በተለይ አፈጻጸም ዙሪያ ላይ ትንሽ ብታይበትና መናበብ ዙሪያ ብታይበት በጣም ጠንካሮች ይሆናሉ። በዛ ላይ ደግሞ አቅም አበላር ጉልበት ስርዓቶችን ማስተካከል አለባቸው። በተለይ ትሬኒንግ ሲያደርጉም በሙሉ ልብ ለብሔራዊ ቡድን መጫወት እንዳለባቸው ዋጋ ከፍሎም ቢሆን በሁሉም ነገር ሀገራቸውን ማስጠራት እንዳለባቸው በርካቶቹ ሀሳባቸውን ምሁራኖች ይሰጡም ተስተውሏል። ታዲያስ በኢትዮጵያ ብሔራዊ ቡድን ላይ ከፍተኛ ፈተናና እንግልትም ይገጥማል በተለይ ጫወቱ አንዳንዶች ትረባ ሲያደርሱባቸው እኛ አልቻልንም፣ በቃ ሞራላችን እየተመታ ነው ስሎም ይደመጣል። በሌላ በኩል ደግሞ ህዝቡ ደግፈን ደግፈን ስለሰለቸን ነው በማለትም ሀሳባቸውን ሲገልጹም ይስተዋላል። ታዲያ በቅርቡ ግብፅ ጋ በነበራት ጨዋታ ዙሪያ በአደባባይ በርካታ ቁጥር ያላቸው ኢትዮጵያኖች ድጋፍ ሰጥቶ ነበር። ምክንያቱም ይህ ደግሞ በጣም የኢትዮጵያና የግብፅ ጨዋታ ከየትኛውም ከአለም ክፍል ይለያል በጣም ፈታኙና ከባዱ ጫዋታ ነበር። ምክንያቱም መሐመድ ሳላ ነበር የአውሮፓ ኮከብት ተጫዋቾች ግብጽን ወክሎ በተለያዩ ፕሪምየር ሊግና ላሊጋ ላይ የሚጫወቱ ተጫዋቾችም በዛው ልክም አልጠፉም። ያኖላ ተቃውቁማ ታሸንፋለች ብለው በርካቶችም ተስፋ አድርጎ ነበር፣ አልተቻለም። ማምር ሳላ ብቻ አንድ አሲስትና አንድ ጎል አስገብተዋል። በጣም ከባድና ፈታኝ ሰት ነበር። ይህ ሁላ ጥሩ ነበር። ኢትዮጵያ በጣም ጥሩ አቅምና ቁመና ላይ ነበረች። ችግሩ ግን ያለ መናበብና የአፈጻጸም ጉዳይ ነበር የኢትዮጵያ ብሔራዊ ቡድን እንዲሸነፍ የዳረገው ታዲያ በዚሁ በአለም ዋንጫ ማጣሪያ ላይ ትላንትና ማምሻውን ከጅቡቲ ጋር አድርጋለች። ጅቡቲ ጋር ባደረገችው ውድድር ላይ በጣም በሚገርም ሁኔታ አንድ ተስፋ ሰጪ ነገር መጥቷል። ስድስት ለአንድ ኢትዮጵያ ብሔራዊ ቡድን አልተቻለም። በዚህ ጨዋታ በጣም በሚገርም ሁኔታ ምን ያህል ብቃት እንዳላት የሚያሳይ እንደሆነ ጀመረም ነው በርካቶቹ እየገለጹ ያሉት። ስለዚህ ዋልያዎችን ከጎናቸው በመሆን ውጤት ይምጣ አይምጣ አይዟችሁ ማለት እንደሚገባ ጀምረን በርካታዎቹ ጥሪያቸውን እያስተላለፉ ነው። ስድስት ለአንድ ማለት በጣም የሚገርም ውጤት ነው። ምክንያቱም ያው በጣም ብዙ ፈተናዎችን ተቋቁሞ ነው። ኢትዮጵያ በኢኮኖሚም ችግር አለባት፣ የታወቀ ነው። ስለዚህ ኢኮኖሚ በቂ በጀት በተለያዩ ቦታ ስልጠና በወስዱ በቂ እውቀትና ስልጠና በወስዱ እነዚህ ተጫዋቾች ሀገራቸውን ወክለው ባለም ዋንጫ ማንሳት የሚችሉት ናቸው የኢትዮጵያ የኢኮኖሚ ችግር እንጂ ነታቸው አይደለም የደከሙት። በጣም ጠንካራና ተጫዋቾች ናቸው። ሞረ ልትሰጣቸው ይገባል። በዚህ ጨዋታ ካሸነፉ ማንንም ይሁን ማንም ሀገርን ወክሎ ከሀገር ጋር ተወዳድሮ ነው ያሸነፉት። የአንድ መንደር ወይም ቀበሌ ተጫዋቾች ጋር አይደለም ያሸነፉት። ጅቡቲን የመሰለ በተለይ በኢኮኖሚም ከኢትዮጵያ የምትሻል ሀገር በተለይ የተደራጀች ነች በአሁኑ ሰዓት ከዚች ሀገር ጋር ገጥሞ ማሸነፍም አንድ ፈተና ነው ለአንድ ማሸነፍን የመሰለ ጀብድ ምን አለ በማለትም በርካቶቹ ስለ ዋሊያዎቹ ደስታቸውን የገለጹ ናቸው። በቅርቡም አንዱ ተጫዋች ብሔራዊ ተጫዋች ይህኔን የማሸማቀቅ ስራ ተሰርቷል በማለትም መክሰሱም የምታወስ ነው። ምክንያቱም ቡርጭ ማለትም አንዳንድ ኤዲት በማድረግ ያልክ አይደለም እንደዚህ አይነት ሰዎች እንደዚህ አይነት ሞያችሁን እውቀታችሁ፣ እንደዚህ አይነት ነገር መጥፎ ነገር ላይ ከምትጠቀሙ መልካም ነገር ላይ ሰርታችሁ ብትጠቀሙ ይሻላል፣ በማለትም አስራት ማስተላለፉም የብሔራዊ ቡድን ኮች መግለጹ አይዘነጋም። ታዲያ ግብፅ ጋር በነበራቸው ጫወታ ብዙ ተቃውሞ ና ሙድም በርካቶች እንደያዙባቸው ጭምረም ነው። ስለዚህ ያለው አማራጭ ዋሊያዎችን አይዟችሁ ከጎናችሁንን ማለት እንጂ እንደዚህ ማሸማቀቅና ሞራል መምታትን ማስፈለግ ጀምረም ነው። ለአንድ ተጫዋች ሞራሉ ከፍ ያደርጋል፣ ሞራሉ ዝቅ ያደርጋል። ሞራል ከሌለ አሸናፊነት የለም። ሞራል ስኖር ነው አሸናፊነት የሚመጣው፣ አሸንፋለው እችላለሁ የሚል ነገር። ህዝቡም አይዞ ከጎናችሁንን ማለት እንዳለበት ጀምረም ነው። ምንም አማራጭ የለም። ሳንደግፍም የተሻለ ሳይሆን የመጣው የባሰ ነው የመጣው። ስለዚህ ደግፈን ከጎናቸው ሆነን አይዞ እያለን የተሻለ ውጤት ላይ ማድረስ እንዳለበት ነው ነው በርካቶች እያስተላለፉ ያሉት ሁሌ ውጤት መጠበቅ የለብንም ከኢትዮጵያ የባሰ ሀገርም አለ በአትሌቲክስም በኳስም የባሰም ሀገር አለ እንደዛም ሆኖ ተጫዋቾቹም ነዋሪዎቹም በሀገራቸው ተስፋ አልቆረጡም ህዝቦቻቸውን ተጫዋቾቻቸውን አንድ ለአንድ እየተደጋገፉ እጅ ለእጅ ተያይዞ ነው ጥሩ ውጤት ላይ ንበቁት አልቻለችም ማለት ወይም ግብጽን ማሸነፍ አልቻለችም ማለት ሁሌ አትችልም ማለት አይደለም የየሌቱ ፐርፎርመንስ ይለያያል። ቀጣዩ ላይ ግብጽን ልታሸነፍ ትችላለች። የሚፈጠረው ነገር አይታወቅም። ስለዚህ ዋሊያዎችን በሞራል ማንሳት እንደሚያስፈልግ ጀምርም በርካቶቹ የኳስ ተንታኞች፣ ምሁራኖች የገለጹ ናቸው። በከፊሉ ደግሞ የተቃወሙ አልጠፋም። በዚህ ግን የአመቱ ውጤት አስደሳች እና የሚያኮራ አንገትን የሚያቀና ነው። በተለይ የጎል ልዩነት ራሱ በጣም የኢትዮጵያ ብሔራዊ ቡድን ተስፋ ሰጪ እንደሆነ ጀምረም ነው ለወደፊቱ ለ ለአንድ አቡኪ ሶስት ጎል እንዳስቆጠረ ጭምርም የውጦት መረጃዎች ያሳያሉ። በጣም የሚገርም ብቃት የታየበት የማታው ጨዋታ ለየት ይላል። ጅቡቲና ኢትዮጵያ ብሔራዊ ቡድን የተጫወቱበት በጣም የሚገርም ብቃት የታየበትና በጣም ድባቡ ለየት እንደምል ጭምርም ነው በርካቶቹ ይህ ውጤት በጣም ደስ የሚል እንደሆነ ነው በርካቶቹ ሀሳባቸውን የገለጹ ያሉት። አጠቃላይ ዋልያ ከጅቡቲ ጋር በነበራቸው ጨዋታ በጣም የሚገርም ብቃት ና ጎሎችን እንዳሳዩ ጨምርም የሆት መረጃዎችን በማስመልከትም ነው ለእናንተ ይዣላቸው የመጣሁት። እስካሁን ድረስ አብሬያቸው ቁዩት ሚኪነኝ ከሚኪታ ቦሮንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናቸው ሰብስክራይብ በማድረግ ቤተሰቢኑ ከዚህ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃ ወዳሁኑ ሲለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ክፍት ያድርጉ እያንስ ያድርጉ። ወዳሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ለሰዓታት ያሉን መረጃዎች ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ቸሩ ያቆያቸው።